ከፍተኛ የውጭ ምንዛሬ ከሚያመጡ የሀገር ውስጥ ምርቶች ውስጥ ቡና ግንባር ቀደሙ ነው። የደቡብ ኢትዮጵያ ክልል ደግሞ በዘርፉ ከፍተኛ አስተዋጽኦ ከሚያደርጉ ክልሎች ውስጥ ይጠቀሳል። አቶ ደገፉ ቶጋ በጌዲዮ ዞን ወናጎ ወረዳ የቱማታ ጭራቻ ቀበሌ ነዋሪ ናቸው። ቀደም ሲል ከሁለት ሄክታር መሬት በአማካይ እስከ 17 ኩንታል ቡና ያምርቱ ነበር። ዛሬ ላይ በክላስተር በማልማትና የተሻሻሉ አሰራሮችን በመከተል የተሻለ ውጤት እየጠበቁ ይገኛሉም እና ድሮ የተደረቀ ቡናዎችን ነቅለን ጨርሰን በአዲስ ተካ እያደረግን ነው ያለነው። በክላስተር ላይ ያው አስተባባሪ ነኝ። ህዝቡንም ደግሞ እያስተባበር ነው እየሰራ ነው። የራሳችንም እየሰራ ህዝቡንም እያስተባበር ነው። አሁን መንግስት ባመጣ ቴክኖሎጂ በጣም ባለሙያም እያሳየን ነው እየነገረን ነው። በቃ አሁን የተሻለን ልናገኝ እንችላለን። እርሳቸውና በዙሪያቸው ያሉ አርሶ አደሮችም ቡናን ከእንሰትና ከሌሎች ፍራፍሬዎች ጋር በማዳበል እያለሙ ለተሻለ ተጠቃሚነት እየሰሩ ይገኛሉ። የደቡብ ኢትዮጵያ ክልል ግብርና ቢሮም በእነዚህ አርሶ አደሮች ቀየ በማቅናት የ2017 ዓ.ም የቡና ችግኝ ተከላ ማስጀመሪያና የቡና ክላስተር ምልከታ አካሂዷል። የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናብ ወልዴ በዚህ ወቅት በዞኑ ከ75000 ሄክታር በላይ መሬት በቡና የተሸፈነ መሆኑን ገልጸው ነገር ግን ያረጁ ቡናዎች እየተበራከቱ በመምጣታቸው በአዲስ የመተካት ስራ እየተሰራ ስለመሆኑ አብራርተዋል። ለላለ ፎከስ እያደረግን ነበር። አሁን ወደ አዲስ መልሶ ነቅሎ አዲስ ወደ አዲስ ተከላ ኤክስተንድ እያደረግን ነው ያለ ነውእና ና በኩታ ገጠም አርሶ አደሮች በጋራ በመሆን ሁሉም አካል ቡናንም እንሰትንም ሙሉ አግሮ ፎረስትሪ ሲስተሙን በጠበቀ መንገድ አካባቢውን ሊቀይር በሚችል ደረጃ እና በቀጣይ ለምናስበው አካባቢውም አግሮ ቱሪዝም መሆን እንዲችል ሊያስደረግ በሚችል ደረጃ ቡናን በኩታ ገጠም እያለማን ነው ያለ ነው። የዝርያ ማሻሻል፣ የቡና ጉንደላና በተሰራው የነቅሎ ተከላ ስራ አሁን ላይ ከበፊቱ የተሻለ ምርት እየተገኘ ስለመሆኑም አስተዳዳሪው ተናግረዋል። በፊት ላይ ኦን አቨሬጅ ወደ 7.9 ኩንታል ፐር ሄክታር ነበር የምናገኝ። አሁን ሴሴ የሚያወጣው መረጃ ወደ 11.9 ኩንታል ፐር ሄክታር ነው። የእኛም የሚያሳየው እስከ 12 ኩንታል ፐር ሄክታር እናገኛለ። በእንደዚህ አይነት ሞዴል የሆኑ አርሶ አደሮች በሰሩበት ደግሞ 22 ኩንታል ፐር ሄክታር ማግኘት ችለናል። በደቡብ ኢትዮጵያ ክልል ከ228000 ሄክታር መሬት በላይ የቡና ማሳ እየለማ መሆኑ የሚገልጹት የክልሉ ቡናና ቅመማ ቅመም ባለስልጣን ምክትል ዋና ዳይሬክተር አቶ አማኑኤል ብሩ በዚህ ዓመት ብቻም ከ34000 ቶን በላይ ቡና ለማዕከላዊው ገበያ ቀርቧል ብለዋል። የምርት መጠን ለመጨመርም ስራዎች እየተሰሩ ስለመሆኑ አክለዋል። በዚህ ዓመት ከ ስድስት ሺህ ስምንት መቶ ሄክታር በላይ አዲስ ማሳ የሚተከልና ወደ ቡና የሚገባ ነው የሚሆነው። ሌላኛው ነባር ቡና የማደስ ስራ ነው። አንዱ የማደስ ስራ ጎንድለን የምናድሰው አለ። ሁለተኛው ደግሞ ሙሉ ለሙሉ ነቅለን አዲስ የምንተካለን። በተለይ በዚህ ዓመት ከ6300 ሄክታር በላይ አዲስ ነባር ቡና ነቅለን አዲስ የምንተካ ነው የሚሆነው። ምርትና ምርታማነትን ለማሳደግ ሙሉ ፓኬጅን በመጠቀም በሄክታር ከ8 ኩንታል በላይ ቡና መገኘት መቻሉን አብራርተዋል። በክልሉም በ47 ክላስተሮች ከ1300 ሄክታር መሬት በላይ በኩታ ገጠም እየለማ መሆኑን ጠቅሰዋል። በተከላ ማስጀመሪያው የተገኙት በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፈጡም ቡናን የአረንጓዴ አሻራው አካል በማድረግ በክላስተር እየተሰራ ነው ብለዋል። የተከላ ስራው በተለያዩ አካባቢዎች እየተከወነ ስለመሆኑም አንስተዋል። ሰባ አንድ ሄክታር ላይ የሚተከል ነው ዛሬ እዚህ አካባቢ እንግዲህ ከፍተኛ ምርት ይሰበሰብ እስከሚሰበሰብ እንክብካቤውም እንደዚሁ ይቀጥላል ማለት ነው። ይህ ማለት እኛ እዚህ ተክለናል። አሁን በዚህ ሰዓት ሌሎች ወረዳዎች ላይም በተመሳሳይ እየተተከለ ነው ያለ ድርጋ ጨፌ ላይ እየተተከለ ነው፣ ሌሎች ላይ እየተተከለ ነው። ሌሎች ዞኖች ላይም ከባለፈው ከሁለት ሳምንታት በፊት እየተተከለ ነው የቆየው። እዚህ ዞን ላይ ክልላዊ ማስጀመር ከአቅሙም ከፖቴንሻሉም ከምርቱም አንጻር ዛሬ እያደረግን ነው። ግን ኢንቢቲዩን እየተከል ነው የቆየ ነው። ከምርት ሂደት ጋር ተያይዞ አምራችን ተጠቃሚ ለማድረግ እና የጥራት ደረጃን ለመጠበቅ የሚያስችል አሰራር መዘርጋቱንም አመላክተዋል። አርሶ አደሩ በኳሊቲ እንዲያምርት እንደን በኳሊቲ ካመረተ በኋላ በገበያው በምርቱ ተጠቃሚ እንዲሆን ነው እየተሰራ ያለ። በእኛ ክልል ብቻ እስካሁን ድረስ 34 ሺ ቶን አቅርበናል ብቻችን። ይሄ ማለት ምርቱ ላይ ገበያው ላይ አርሶ አደሩ ላይ ስለተሰራ ነው። ውጤታማ መሆንን አርሶ አደሩም ተጠቃሚ እንዲሆን ነው። በጣም ኢንተረስትድ ሆኖ ማሳውን አንስቶ ያረጀውን አንስቶ ጉንደላ አድርጎ እንክብካቤ አድርጎ በትክክል ይጠቅመኛል ብሎ ተጠቃሚ ነኝ፣ ስለዚህ መስራት አለብኝ ብሎ አርሶ አደሩ ኢንተረስትድ ሆኖ በዚህ ምርት ላይ እንዲኖር እንዲሰራ እያደረግን ነው። የተተከሉ ቡናዎችን እንክብካቤ የማድረግ ስራ በቀጣይ ይሰራል ያሉት ዶክተር መሪሁን የግብይት ስርዓቱ ህግና ደንብን የተከተለ እንዲሆን ጠንካራ ስራ ተሰርቷልም ነው ያሉት።